ንጉሱ እና ንግስቱ እንግዲህ ዛሬ ድምቅ ፏፍሽ ብለው በጎንደር አልባሳት የጎንደር ቀሚስ እኮ እንዴት ያምራል እንዴት አምሮባታል! ሳ ላይ ደግሞ ፏፍሽ ብለው ድምቅ ብለው እንግዲህ ከግር ሞገስ ጋር መጥተዋል ማለት ነው። እንዴት ነው እንዴት አባታቸው ነው የሚያምሩት! አይኒኮ እንዴት እንደምታሳሳ ሰላም ሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበራችሁ ቤተሰብ እንደምናላችሁ ሰላም፣ ሰላም ክርስቲያኑ ገኖች ወገኖች ሁላችሁ ምንዲሳላችሁ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁኝ፣ ሀይሚና ብሩኬ ማለት ነው። ንጉሱና ንግስቷ እንግዲህ ዛሬ በአዲስ ነገር መተዋል ማለት ነው። እሱም ደግሞ እንግዲህ በጎንደር አልባሳት እንዴት አባሳቸው በውበት ላይ ውበት፣ እነሱ ሙብ ናቸው። ልብሱ ደግሞ እንዴት እንዴት አሳምሯቸዋል። እንግዲህ ዛሬ በአዲስ ነገር ማታጠብቁን ጠብቁን ብለዋል። ደስ በሚል ነገር እንዴት እንዲህ ነው ውበት ውበት በውበት ላይ ጨረቃ ጨረቃዎች ጨረቃዎች እኮ ናቸው። በዛ ላይ ደግሞ አስባችሁታል፣ ጨረቃው ጎሞ ግፍፍ ሲል እንዴት እንደምታበራ እንደዛ ማለት ነው። እና እምር ብሎባቸዋል እንግዲህ የጨረቃ ፋሚሊዎች ጨረቃዎች እንግዲህ ፏፍሽ ብለው በጎንደር አልባሳት መተውላቸዋል። ምን ይዘው ነው የመጡልን እንግዲህ? ኬክም አቅርበዋል? እስኪን ገምት። በአዲስ ነገር መተንላቸዋል ብለዋል እንግዲህ ማሻላ ተባረከላህ። እንዴት ነው ያመረባቸው! ወይኔ ሀይሚኮ በቃ አይሚኮ ወቃ ቅመማ ጨረቃዋ እንዴት አምሮባታል! በእውነት እንዴት አምሮባታል! ወይዬ ማሳ እስከሚደርስ ድረስ ጓጓው ማለት ነው። ውድ ቤተሰቦች እንግዲህ እስኪ ሰብስክራይብ ሼር በማድረግ እንጠብቃቸው ማለት ነው። የጨረቃ ፋሚሊዎች ወደየት ናችሁ? እንዴት ጨረቃዎቹ እንዴት እያበሩ እንደሆነ አይታችኋቸዋል። የጎንደር አልባሳት አምሮባቸዋል። የተለየ ነው። በዚህ ውበት ላይ በዛ ላይ የጎንደር አልባሳት አረንጓዴ፣ ቢጫ፣ ቀይ ተጀምሮበት እንዴት እንደሚያበሩ ተመልከቱ ማለት ነው። በውበት ላይ ውበት ጨምረዋል። ውበት ከነበራቸው ላይ ሲጨመርበት አስባችሁታል እንዴት እንደሚሆን ንጉስና ንግስቲቱ እንግዲህ በአዲስ ነገር መጥተዋል። ውድ ቤተሰብ፣ ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ ይሆኑ ማለት ነው።